ሳምሳ ማርጎ አንገቷ ውስጥ ገብቶ ምናምን ነው፣ ቀኑ ላይ ይባረክለታል። እራሱ ጥሩ ቀን ይሆናል ማለት ነው። በቃ ደስተኛ ሆነ ይወጣል፣ እሷም ደስተኛ ሆነ ትውላለች። ከስራ ሲመጣ ደግሞ ቤት ውስጥ እሱ ካገኛት ወይም ደግሞ እሱ ቤት ውስጥ ሆነ እሷ ካገኛት ደግሞ ሳም ማርጎ እንኳ እንደናመጣሽልኝ ምናምን፣ እንደ ደንቡ ከሆነ ደግሞ አውሮፓ ምናምን ከሆነ ደግሞ ጫማውን አውልቆ ጫማውን አውልቆላት፣ ምክንያቱም አውሮፓ አይታችሁ ከሆነ ምንጣፍ ይበዛል። እንደገና ሲገባ ቤት ውስጥ ማለት ነው፣ ምንጣፉን ምንጣፍ ምናም ሰለ ጫማውን አሉቆላት ጫማውን ቁጭ አድርጎ እንዴት እንኳን ልናመጣሽ ምናምን የምንገር። በቃ ምንም እኮ የሚጣል ነገር የላትም ልጅ እኮ ወንድ ልጅ ቢያስብበት የሚጣል ነገር የላት። የሚጣል አንድ ነገር ብቻ ነው ከሷ ያለ እሷም ጥፍሯ ነው። ጥፍሯም ስለማትፈልገው ነው ሲያድግ ቁርጥ አርጋ ስትጥለው እሱ ብቻ ነው። በተረፈ ሚስት ማለት በቃ ቁርጥም ነው የምትደረገው ሁሉ ነገሯ ይበላል ቁርጥም አድርጎ ማለት ነው። ደግሞ በሀላል ሲሆን ደግሞ አጅር አለው አስራ ሰናት አለ እሷ ማስደሰት ማለት ነው። እና የሚስት ሐቅ ይሄ ነው። አራት ነገሮች ናቸው። የመጀመሪያው መህር ነው። ሁለተኛ እንዳልኩ ሻላ አባዘዛት መልካም ነገር ያዛታል፣ በመከለከላት መጥፎ ነገር ይከለከላታል። ሶስተኛው ደግሞ ምንድን ነው? ስራ ላይ ያገዛት ይገባል። አራተኛውና የመጨረሻው ደግሞ ሊንከባከባት ይገባል። እነዚህ ናቸው። ካሊማ ይህን ይመስላል። ጀዛኩም ላ ኸይረን። ያው ብዙ ነገር ነው ይነገራል። የሚወራና የማይወራ ነገር ደግሞ ለዩ፣ ያ ነገር አስተካክሉ። በተረፈ ደግሞ ሀያ የሚባል ነገር አለ። ትልቁ ነገር ወንድ ልጅ ላይ ተቀዋ ሴት ልጅ ደግሞ ሀያ ካለ ትዳር ጥሩ ይሆናል። ወንዱ ጋር ተቃዋ ከሌለ ሴቷ ላይ ደግሞ ሀያ የሚባል ነገር ከሌለ በጣም አስቸጋሪ ነው። ይሄ ደግሞ ሞደሲቲ የሚባለው ነገር ማለት ነውና ከዛ አንፃር ነው እንግዲህ የተባረከ ትዳር አላ እንዲሰጣችሁ ለሁላችሁ መኛለሁ። ትዳር ላለያዛችሁ ሰዎች፣ ትዳር ደግሞ ለያዛችሁ ሰዎች አላ ልጅ እንዲወፍቃችሁ መልካም ትዳር እንዲሆንላችሁ እንደ ሰባን ቦሳ የምትፈነጩበት እንደ ተወለደ ህፃን ልጅ የምትቦርቁበትን ሀያ አላ ይሰጣችሁ። አቦ በቃ ደስ የሚል ህይወት ይስጣችሁ። እራሱ በቃ ፍልቅልቅ ያለ ህይወት ደስ የሚል ትዳራችሁ የተባረከ ትዳር አላይስጣችሁ ቤታችሁ ያማረ የሞቀ መሀል ላይ ሸጣን የማይገባበት ቤተሰብ የማይገባበት እናንተ ብቻ ተመካክራችሁ እጥር ምጥን ብላችሁ ልጆቻችሁ የምታሳድጉበት አላህ ያርጋችሁ። አላህ ልጅም የልጅ ልጅ ቦርቀቅ ብላችሁ ሰፋ ብላችሁ የልጅ ልጅ የምታዩበትን ነገር እድሜና ጤና ሰጥቷችሁ የሰላም ህይወት አላህ እንድትኖር ያርጋችሁ። በኢባዳ የምትወጠሩ በኢባዳ በአምልኮ ተወጠራችሁ አንዱን አምላክ በብቸኝነት አብራችሁ ምንኛ መታደል ነው። ራሱ አብሮ እየሰገዱ የጀማ ሰላት አብሮ ከቤተሰብ ጋር ከልጅ ጋር ብሮ ሆኖ ቁርአን ልጆቻችሁን እያስቀራችሁ ምናም። በነገራችን ላይ የልጅ ሀቅ ሁለት ነው። ወላጆች ወንዶች ስሙ። የልጅ ሀቅ ደግሞ ለልጅ ሀቅ የሚገባው የመጀመሪያው ምንድን ነው? እናት ይመርጥለታል። አባት እናት ይመርጥለታል። ሶስት ናቸው የልጅ ሀቅ። አባት ያለበት ሀቁ ምንድነው? መጀመሪያ እናት ይመርጥለታል። ጥሩ እናት ይመርጥለታል ለልጁ ለሚወልደው ልጅ ወደፊት የመጀመሪያው እሱ ነው። ከዛ ሁለተኛው ደግሞ ምንድን ነው ስም የሚያወጣለት እሱ ነው። ሶስተኛውና የመጨረሻው ደግሞ ማስተማር ግዴታ አለበት ቁርአን ማስቀራት ከቃይዳ ጀምሮ በደንብ ማስተማር ያለበት እሱ ነው። ኃላፊነቱን ትምህርት ማስተማር መቅረጽ አለበት ልጅን፣ ሴትም ወንድም ልጅ ካለው መቅረጽ መቻል አለበት። እና ይሄ ነው ወንድሞች፣ ላይ ወረድኩባቸው ዛሬ። ብዙ ጊዜ አብዛኛውን ትዳር ላይ ችግር ያለው ከመቶ ሰባ አምስት ፐርሰንት ወንድ ላይ ነው ችግር ያለው ከዛ አንጻር ነው ያንን ነገር የተናገርኩት እንጂ ያለ ምክንያት አይደለም። ሴቶች በጣም እንትን ናቸው። ሴት ልጅ በጣም ጨዋ ናት። ራሱ ጨዋ የጨዋ ናቸው ሴቶች፣ ራሱ ከመቶ ነግሬያቸዋለሁ፣ ሰባ አምስት ፐርሰንቱ ዘጠና ፐርሰንቱ ሴት ልጅ ጨዋ ናት። እመኑኝ፣ ወንድ ነው አስቸጋሪ። ይሄ ደግሞ እናንተም ታውቁታላችሁ፣ የምናገረው ነገር አይደለም ወንድሞችዬ። አይ ቲንክ አትቀየሙኝም፣ ትረዱኛላችሁ። ይህን ይመስላል እንግዲህ ኡስታዜ በዚህ በሞቀማሪ ለማስተማር ስትፈልጊ ማለት ነው። እና የሚያስፈልገው ለዳዋ ስንት ነገር ነው? አራት ነገር ነው። የመጀመሪያ ኢልም ነው፣ ሁለተኛ ሂክማ ነው፣ ሶስተኛ መንጢቅ ነው፣ አራተኛ እና የመጨረሻው ደግሞ እንትን ነው ማለት ነው የምንድን ነው? አህላቅ ነው። እነዚህ አራት ነገሮችን እንዳትረሺ ማለት ነው። የመጀመሪያው እንዳልኩሽ ኢልም ነው፣ ሁለተኛ ሂክማ ወይም መንጢቅ የሚባለው ነው፣ ሶስተኛ ደግሞ ሳይኮሎጂ ነው፣ ስነ ልቦና ነው፣ ሀሳባቸውን በትክክል መረዳት ማለት ነው የነሱን ፈእሙና ማዕናውን በደንብ መረዳት፣ የነሱ ምን ለማለት እንደፈለጉ። አራተኛና መጨረሻ ደግሞ አኽላቅና አደብ ነው። ስለዚህ አላህ ይወፍቅሽ አንቺንም ማለት ኢልሙን አላህ ይወፍቅሽ፣ ሂክማውን አላህ ይወፍቅሽ፣ ፈእሙን አላህ ይወፍቅሽ፣ አላህ አኽላቁና አደቡን ይወፍቅሽ። አብሽሪ እነሱንም ሰበቡል ሂዳ ይሆነሽ ምታመጭ ያደርግሻ። እነሱንም ሂዳ ይስጣቸው፣ አላህ ሂዳ ይስጣቸው፣ ልባቸውን ይክፈትላቸው፣ ጥሩ ጥሩ ነገር ለማዳመጥ ፖዚቲቭ ሜንታል አቲቲዩድ እንዲይዙ ያደርጋቸዋላ። አሚን ጀዛኩም አላህ ኸይራን። በጣም ነው ማመሰግነው። ምንም አይደለም። ኮች ባያተነሺ ወያኪላ እንሻው መግሪብ አዛን ብሏል። ልስገድ ያው አልወጣም። ችግር የለም። ይታረጋል። እሺ ብሏ ሰላም። ወንዶች አሉና አቡ ሙስሊም ረመዳን ከተናገርኩት ነገር የተሳሳትኩ ነገር አለ? የወንድን ሲፋና የወሰብኩበት ወስፍ እና ሴቶችን የወሰብኩበት ወስፍ? አይ የለም፣ ስታስ ትክክል ነው። ስታስ ግን አሴ ጀነራል እኮ አይ፣ አላልኩኝም። እኔ እኮ እንደዛ። አብዛኛውን ግን ችግር ያለው ወንድ ጋር ነው፣ አይደል እንዴ? አዎ፣ አዎ። እንዴ፣ ችግር ያለው ወንድ ጋር ነው። ትዳርም ላይ የሚዘገየው የሚያመነታው ምናምን ወንድ ነው። እጮኛ ይይዝና ከዛ በኋላ ሊጋባ ሲባል ማግባት ትፈልጋለሁ ምናምን ብሎ ያወራና ዓመት ሁለት ዓመት ይቆያል። እራሱ ቆያ እንዴ ቆይንት ምናምን እያለ ጣጣ ውስጥ ሴ ልጅ ችግር የለባትም። ቆሎ በልታ ማድርት ትችላለች፣ ከወደደችው ወንዱን። አይደለ ይሄ ነገር አታይም? በሁሉም ላይ ስለዚህ ከዛ አንጻር ነው ይኸው። ደግሞ አሁን አቡ ሙስሊም ራሱ በቅርብ ነው ያገባው። አሰላም አለይኩም አቡ ሙስሊም፣ ሰላም በረካት አጋባ ስንት ጊዜ አደረክ? ሁለት ዓመት እየሞላኝ ነው ያው ተማርተው ሰለፈ። የዛሬ ሁለት ዓመት አካባቢ ላይ ያልከው እራሱ ያረሰኝም ገና እንዳገባ። አልኖርኩም አልኖርኩም አልካሉኩ እትዚላል ፌስቡክ ላይ መጣ? ጀነት ሰማይ ላይ ነው አላላችሁም፣ ማለት ለኛ መጣው አቡ ሙስሊም አው ነው እውነት ነው ያለው እዚህ አረ ነው ያለው እዚሁ ነው ያለው በሞትም እዚሁ ቅበሩኝ ከሷ ጋር ነው እያለ ሲለን ሲለ ነበርና እንደዛ ነው ራሱ። እና ደስተኛ ህይወት ነው ራሱ በጣም አሁን ደግሞ አላህ ባርኮት አንድ ብልጥ ልጅ ይዞ መጥቷል። ማሻላህ አላህ ዱአ አድርጉለት ለልጁን ለቁም አላህ ልጅን ለቁም ነገር ያብቃልህ። ራሱ ጤነኛ ልጅ አላህ ያድርግልህ። ኡማውን የሚካድም አላህ ያድርግልህ። ለኡማው ዘብና አበጋዝ የሚቆም ያድርግልህ። ደጀን የሚሆን ቁጭትና ወን ያለው ልጅ አላህ ያድርግልህ። አሚን አትልም? አሚን እያልኩኝ ነው። የሆነ ኤክስፔሪንስ በአካፍል ደስ ብናገር ደስ ይለኝ ነበር። ፍቃድ እዛ ነው ይወላችሁ። የሀላል ትዳር እኮ ይሄ ነው። እንደዛ ሁን ሊያወራን ነው። እሺ፣ ቀጥል። ያልኩት እውነት ነው አይደለ? እንደዛ ነው አይደለ? አልኖርኩም ያደል ያልከው እውነት ነው። ገና መኖር ጀመርኩኝ አልኩኝ። እንደዛ ነው። ምክንያቱም ሰው የሚያስበው አሁን አንድ ነገር ብቻ ነው። ሴት ልጅ ጋር የሚያስበው ሴት ልጅን ለአንድ ነገር ከፈለገ ችግር ያለበት ወንድን ነው። ሴት ልጅ ለአንድ ነገር ተብሎ ብቻ አይፈለግም። ያ ደግሞ የእንስሳ ባህሪ ነው። ሴት ልጅን ለተራክቦ ወይም ለኢንተርኮርስ ብቻ የምትፈልግ ከሆነ በጣም ተሳስተሃል። ሴት ልጅ የምትፈለግበት አጠቃላይ ሴትነቷ ነው። ራሱ ከድምጿ ጀምሮ ሴትነቷ ራሱ ደስ ይላል። ራሱ ኖርማሊ ባህላል የሆነ ሚስት አንድ ሰው ሲያገኝ መመካከሩ አላህ በቁርአን ውስጥ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ በመካከላችሁ ህዝነትና ፍቅር ማድረጉ ከአስደናቂ ታምራቶች ውስጥ አንዱ ነው የሚለው። በቃ መተሳሰቡ፣ መተዛዘኑ እሷ ለአንተ የምትሆንልህ፣ አንተ ለእሷ የምትሆንላት ነገር ይሄ ታምር ነው። ራሱ ኖርማል ራሱን የቻለ ምናልባት ተራክቦ እኮ የሚባለው አምስት ደቂቃም አስር ደቂቃም ሀያ ደቂቃም ሊሆን ይችላል። እሱ ብቻውን አያቁም። ትዳር አይደል። አለምና ሀዋ መጀመሪያ እኮ ያገናኘው አጥንት ነው። ከአጥንት ነው የሰራው። ራሱ ይሄ አሁን የያዝነው አካላችን አጥንታችን ባይኖር ስጋው ዘጭ ነው የሚለው ቁጭ ነው የሚለው። ስለዚህ ስጋና ስጋ ከተገናኘ ጥሩ አይደለም። መጀመሪያ ማገናኘት ያለበት አጥንት ነው መገናኘት ያለበት አጥንት ደግሞ ከሆነ ኒካ ነው ያዝ የሚያደርገው፣ ምሰሶ ማለት ነው ስጋውን የሚይዘው ማለት ነው። እና ያ አንደኛ ባህላል መሆኑ፣ ሁለተኛ ነገር ደግሞ ሴት ልጅ በራሷ ሴትነቷ ብዙ ነገር አለው። እራሱ መጠነ ሰፊና ዘርፈ ብዙ የሆነ ተፈጥሮ አላት። እራሱ ልትደነቅ የሚገባት ተፈጥሮ አላት። እራሱ ያንን ደግሞ ማወቅ የሚችለው ተፈኩርና ተደቡር ያደረገ ሰው ነው። እንደዛ ነው። ቀጥል አቡ ሙስሊም። እሺ ስለ ትዳር ሲነሳ ማለት ወንዶች ብዙ ጊዜ ቀለል ቢያደርጉ ደስ ይላል። አሁን ለምሳሌ ከእኔ ኤክስፒሪየንስ ተነስቼ ሲናገር እኔ ያገባሁት ቀን ሰኞ ነው። እንደሌላው ቀን የተካበደ አይደለም። እና አንድ በጣም የምቀርበው ጓደኛ ነበር። ማለት ሽምግልና እንድልክና እንድልክና በቃ ኒካንዳ ማለት እንድናረግ ትፈልግ ነበር እሷና ከዛ በኋላ ስልኩን እያወራሁኝ በዚህ ሳምንት ካልሆነ ነው ያለችኝ፣ ነው ብዬሽ ስልኩን ተቀብሎ ሰኞ ዕለት ሽማግሌ እንልካለናል ጓደኛዬ ማለት። ከዛ በኋላ ይህ ሲሆን እኔ ሽማግሌ ብቻ ነው ያልኩት። የእሷን ቤተሰብ ቀለል ያሉ ምናምን ብሩ ከሽማግሌ ውስጥ የኒካውን ብር ሸፍኖ መጥቶ ኒካውን እንዲታሰር አደረገና ሁሉም ነገር አለቀ። አብረን መኖር ጀመረን፣ ደስተኛ ኑሮ የኖርን። ይሄን የማነሳበት ምክንያት ምንድን ነው? እሷም ሲነገር፣ ምክንያቱም ለምን አብልፈታ በዛ ሰዓት ሽማግሌ እንዲልክ ፈለግሽ ተብሎ ሲጠየቅ እኔ በስልምና ላይ ጠንካራ መሆን ስለምፈልግ ማለት እስላማዊ ሰው ይመስለኛል። ለዛም ነው እኔ ምንትን ያጫወት በላ ተናገረች እሷ እና ይህ ምልል ብዬ ነው። ነገሮች ቀለል ሲሉ ቀለል ባለ ሁኔታ እንትናል። አልሐምዱላ ወልደናል። በጣም ደስተኛ ኑሮ ነው የምንኖረው። አልሐምዱላ ረቢልዓለሚን በጣም ደግሞ በቃ ነገሮች ቀለል ሲሉ የበለጠ ትዳሩ ደስተኛ ይሆናል። ትዳርን በቃ ይሆናላል ከመጥፎ ነገር ለመጠበቅ ተብሎ ከተገባበት ወላሂ አላህ ፕሮቴክት ያደርገዋል ብዬ አስባለሁ። ይህን ኤክስፔሪየንስ ለመናገር ነው። አፍዋን እንግዲህ ኡስታዝ አንተ ፊት ለፊት ያው መሰል ነገሮችን መናገር ያው ማጥናት ይፈልጋል ለመናገር ይቅርታ። እንግዲህ አትጨናነቅ አብሽር እና እንደዛ ነው። እና እኔ ስታገባ ያኔ በቃ አስቸግረህ ነበረ። አሁን ትንሽ ደግሞ እየተረጋጋ መጣ ራሱ ማለት ነው። ጀነት በሰማይ ላይ ነው አላላችሁ መረዚው ነው ያለው ያልክበት ጊዜ አይረሳኝም። ራሱን ያልኖርኩም ከሞትኩም እዚው ቅበሩኝ ከእሷ ጋር ነው መንቀሰቀሰው እያለ ይል ነበረ አሁን ደግሞ አላህ ልጅ ሰጠው ልጅ ወፈቀው ጥሩ ነው ራሱ ማለት ነው ኤኒዌይ እሺ እነ ሃሊማ የጠየቀችው ጥያቄ ነበር ተመልሷል ማለት ነው ስለ ትዳር አምጥታ ጥያቄ ያለው ሰው አለ ሌላ ሙስሊሞች ጥያቄ ያላችሁ፣ አዎ አንዳችሁ ለአንዳችሁ ተጋቡ፣ ግን ዝም ብላችሁ አታውሩ። ይሄ ዝም ብለው በፕራይቬት እየመጡ ማውራት ምናምን ነገር ጥሩ አይደለም። ራሱ ስታወሩ በስነስርዓት እንትን መሆን አለበት። በስነስርዓት ሲሪየስ ሆናችሁ መሆን አለባችሁ። ላታገቧቸው ነገር አትነካኳቸው፣ አታውሯቸው ላታገቧቸው ነገር መልካቸውን አትዩ፣ ፎቶቸውን አትዩ። አራም ነው። ራሷ ላይ ይጠይቃቸዋል። የውሸት ከሆነ ሁለተኛ ማግባት የሚፈሩት የሆነ ነገር በለን መጀመሪያ የመጀመሪያዋን ሀቋን በስነስርዓት አሟልታችሁ አላባ አልጠየቃችሁ መጀመሪያ የመጀመሪያዋን በስነስርዓት አቋም በደንብ ጠብቃችሁ አለያቂ ማቀን እንዳይጠብቃችሁ መጀመሪያ እሱን ፍሩ። ምን አንጠለጠላችሁ? ሁለተኛ፣ ሦስተኛ እና አራተኛ ቢሆን ጥሩ ነበረ። አላህ በፍትህ ማስተካከል እስከቻላችሁ ድረስ ነው ብሎ ነው ያስቀመጠው። እናንተ አንዷንም በፍትህ ማስተካከል ያልቻላችሁ ሰዎች ትንጠለጠላላችሁ፣ ያላቅማችሁ ማለት ነው

አፊሻ ጥያቄ አለሽ። ባለቤቴ ልጅ ይውጣልህ እያለች ነው። አሚን አሚን፣ አሚን። አሰላም አለይኩም ውስላም። እንዴት ናቸው? ያ ናቸው ነኝ። አላህ ያክበረህ ማለት ነው።

ቲቪ የመጡ እያሳዩ ሚስቶች ለባሎቻቸው እንደሚያሳዩት ይህንንም ትሬንድ ነው ያስከፈትክብን። ኢትዮጵያ ውስጥ እያሉ እንትን ነው ፖዘቲቭ ሜንታል አቲቲዩድ መያዝ አለባችሁ። ትዳርን የሆነ ኔጌቲቭ ነገር ላይ የቀረቀራችሁ ሰዎች አሁን ሰዎች ሲፋቱ ምናምን ምናምን ነገር ስታዩ ትዳርን እንድትፈሩት ያደረጓቸዋል። ለሞ ጥሩ ደግሞ ትዳር የሰመረላቸው ሰዎች አሉ። ምንድን ነው ፕሮብሌሙ ብላችሁ መነጋገር ነው ራሱ። እና ዲሲዥን ሜኪንግ ፕሮሰሱን ማወቅ ነው ራሱ። ውሳኔ ማለት ምን ማለት ነው የሚባለው ነገር ሜጀር ዲሲዥን ስትወስኑ ማወቅ ነው ራሱ። ውሳኔው ላይ ማማከር፣ መነጋገር፣ በመነጋገር ማመን። በጠረጴዛ ዙሪያ ልታሳምናት ይገባል። በመነጋገር ቁጭ አድርገህ ሀሳብ ነው ማቅረብ ያለብህ እንጂ በጉልበትህ እኔ ያልኩት ካልሆነ ካልክ ችግር ይፈጠራል። ሴትም ወንድም ትምህርት ልታገኙበት የሚገባው በመማማር ነው። በመማማር ደረጃ ማወቅ ነው ያለባቸው፣ በመነጋገር ቁጭ ብላችሁ በመነጋገር በእርጋታ በመነጋገር። ራስ ወዳድነት ነው ትልቁ ትዳርን እንትን የሚለው ሰልፊሽነስ የሚባለው ነው ራስ ወዳድነት። በቃ እኔ ያልኩት ብቻ ነው። የራስን ብቻ የምታዳምጥ ከሆነ እሷን ማታዳምጣት ከሆነ ስሜቷን ማትረዳት ከሆነ ትቸገራለ። በምንም ነገር በመነጋገር ለማመን መሞከር ነው ራሱ ማለት ነው እንጂ ሴቶች ደግሞ ብዙ አስቸጋሪዎች አይደሉም በዚህ ነገር ላይ። ከወደዱ ወደዱ እንደ ቤተሰቦቻቸውን ጥለዋል እንደሚመጡት ከእናትና አባታቸውን ቤት ወንድሞቻቸውን እህቶቻቸውን ጥለው እኮ ነው የሚመጡት ሁለ ነገራቸውን ጥለው አንተ ጋር ነው የሚመጡት። ራሱ አንተን ብለው ነው የሚመጡት። ስለዚህ በጣም ቀላል ነው ራሱ እንትን የሚለው ማለት ነው። ሴት ልጅ አንቀጽ ከሰጣት አረፍተ ነገር አርጋ ትሰጣሃለች። አረፍተ ነገር ከሰጣት ደግሞ መጽሐፍ አርጋ ትሰጣሃለች። ራሱ መጽሐፍ ትሰጣለች ማለት ነው። ይሄ ነው ዘርን ከሰጣት ደግሞ ልጅ ትሰጣለች። እንደገና ደግሞ አስቤዛ ከሰጣት ምግብ ትሰጣለች። ሴት ልጅ ጋር ያለው ነገር መስጠት ሳይሆን ማባዛት ነው ያለው። ይሄ ነገር ማወቅ አለባችሁ። አንድ ነገር እንዲበዛልህ ከፈለግ ሴት ያስፈልግሃል። ይሄ ሚስጥር ካላወቅ ገና ነህ፣ ችግር አለብህ ማለት ነው። እያንዳንድ ወንድ ማለት ነው ብዙ ጊዜ ችግርም ከሰጣት እንደዛው መልቲፕላይ ታደረገዋለች። አሰላሙ አሊኩም ሰው ጋር ያለው ነገር ምንድን ነው? መስጠት ነው። ወንድ ልጅ ጋር ያለው መስጠት ነው። ዘርን ይሰጣል እንጂ አያበዛም። ማብዛት የምትችለው ሴት ናት። ልጅ አድርጋ ትሰጠዋለች። አያ ላይቻርጅ የሆነ ስፐርምሴልን ከኤክሴል ጋር ሲያገናኝ መስጠት ነው። እሷ ግን ዲፕሊኬት አድርጋ ምን የመሰለ ልጅ፣ የጂኔስ የሆነ ዛሬ ዓለማችን ላይ ያሉ ትላልቅ አይምሮ ባለቤቶች የምትሰጠውን እናት ናት። ገብተዋል እንዳልኩ ነው አንቀጽ ከሰጣት አረፍተ ነገር አርጋ ትሰጣለች። አረፍተ ነገር ከሰጣት ቮሊዩም ቅጽ አርጋ ትሰጣለች። ቅጽ አርጋ ከሰጣት ደግሞ መጽሐፍ አርጋ ትሰጣለች። አስቤዛ ከሰጣት እሷ ምግብ አርጋ ቆንጆ ቆንጆ ምግብ ሰርታ ትሰጣለች። ገባ ስጦታ ከሰጣት እሷ የበለጠ ደግሞ ሌላ ነገር ፍቅር ትሰጣለች ራሱ ስለዚህ ማወቅ ያለብህ አንተ ጋር ያለው መስጠት የሚባል ባህሪ ነው ያለው። ወንድ ልጅ ጋር ሴ ልጅ ጋር ያለው ደግሞ ማብዛት ነው። አብዛት ትሰጣለች ማለት ማብዛት ነው። እሷ ጋር ማብዛት ነው። አንድ ነገር አብዝታ ነው። ይህን ምስጢር ከተረዳሃው ጥሩ ነው ማለት ነው። ትዳር ላይ ግልጽ ነው። እሷስ ጥያቄ ነበረኝ።